ሊዱ ከኔ በላይ ብዙ ነገሮች ታገናዝባለች። እንደውም እኔ ነኝ ዘግቼ የሚገባኝ ግድ የለሽ ጥሩ እንጂ ጥሩት ስለ ሊዱ አደለም ማለት እንደዚህ የምታወሪ አደኝ። ቆይ እንዴት እኔ ብነግረህ የማትረዳው እንዴ? ግን ሆነ ተወሱ ነው ሊዱ ላይ የሆነ ጥሩ ነገር ይቸባታሉ የመጀመሪያ ሰው ነኝ ስለ ሊዱ እንደዚህ ስትይ ሙድና። የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም እግዚአብሔር ይመስገን። በቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባሪ የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታት ማለት ነው ልጆች። ይ ስለምታበረታቱን ላይክ ሸር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ ማለት ነው። ዛሬ ደግሞ እንደተለመደው አዝናኝ አስተማሪ የሆነው አደይ ድራማ በክፍል አምሳ አራት ይዤላችሁ መጥቻለሁ። ባለፈበት በክፍል አምሳ ሶስት አቋርጠነው ነበር ልዱ እንደታገተች እንዲሁም ደግሞ ለልዱ ልታድን ብላ አደይ ለራሷ ጨምሮ እንዳገታት ናኦል ነው ያቋረጥነው ማለት ነው ውዶች። ዛሬስ ምን ሆነው ይሆን? ወጥተው ይሆን? የካገታቸው ቦታ ላይ ወጥተው ይሆን ወይስ ልሸጣቸው ፈልጎ ነበር ሸጣቸው ይሆን ያምሬቸው እዚ ያላችሁ ፈጥቻለሁ ማለት ነው ወንዶች እ እና ባለፈው ለአደይ ለልዱና የድረሽላት ልትሞት ነው ብሎ አታለው እንደ እንደ እንደ አገታትና እንዲሁም ምክንያቱ እንደሱ የሚያደርግበት ምክንያት ተናግሮ ነበር ለፍቅረኛው ለማዳን ብሎ እያደረገው እንደሆነ ተናግሮ ነበር፣ ማለት ነው እዱትዬ። ዛሬ ደግሞ ኖ ልብሳቸው ቀይሩ ብሎ ልብሳቸው ካስቀየራቸው በኋላ በድንገት ስልክ ተደወለበት። ስልኩ ሲያነሳው ስልኩ አስደንጋጭ ነበር፣ ማለት ነው እዱትዬ። ምክንያቱ ልና አደይን ልዱ ሽጦ ለፍቅረኛው ማስመለስ ያስቦት የነበረው ፍቅረኛው ሙታለች ተብሎ ሙታለች ተብሎ ተደወለበት ማለት ነው፣ ድጅዬ ከዛ በጣም ደነገጠ እና በጣም ደንግጦ በቃ እሷ ከሌለች ታዲያ ለምን እሸጣችኋለሁ ብሎ በቃ ነው ሰውዬው ሳይመጣብኝ ልውጡ ብሎ ከቤት አስወጣቸው ማለት ነው። ወደ ቤተሰቦቻቸው እንዲሄዱ አደረገ። የወንዶች ለቅርታ ደግሞ ዳዊት በጣም እየተጨነቀ ስለነበረ አዴና አዴይና ልዱ መጡ። በጣም ተደሰተ። ሁላቸው ተደሰቱ ማለት ነው። ግን የጠበቁት ሌላ ነው። የጠበቁት ሌላ እንሱ የተናገሩት ሌላ ሆነባቸው ማለት ነው። ፍቅርና ልዱና አዴይ ለባ ለ ለናኦል ጠበቃ ቆሙለት። በቃ እሱ ምንም ያደረገን ነገር የለም ብሎ ጥፋቱ ሸፈኑለት ማለት ነው። ልጁ ሳት ወደው አትቀርም እኔ ከግምት የተነሳ ማለት ነው። ወደች ዬ ከናኦል ጋር ፍቅር ይዟታል መሰለኝ። ምንም አላደረገኝም፣ እኔን ራሴ ራስ ጠፍቼ ክብር ጠፍቼ እየሄድኩ እያለ መንገድ ላይ ያገኝቸን ወደ በትሮ የወሰደኝ ያለች። ይህ ሁሉ ስቃይ ያሰቃያት ማለት ነው። እንዲሁም ይሆኗቸዋል አልቻልም ማለት ነው። እና አባረግ ደግሞ አሁን ወደ በቃ ልዱ ከመጣች በኋላ ከመጣችማ እኔም ወደ ስራ ልሄድ ብሎ ወደ ስራው ልሄድ ስል እኔ እኔ እኮ ፍቅረኛ ለምንድን ነው እንደ ፍቅረኛ አታየኝም? ቤዛ ይቅር ተደርግልኝ፣ ይሄ አስደኳይ ስለሆነብኝ ነው እንጂ ስመልስ ቆንጆ ጊዜ እናሳልፋለን ብሎ ዝም አላት ማለት ነው። ደግሞ ለፍቅር መጥታ አንቺ ፍቅር ለእኛ የሰራችው ነገር ሁሉ ያሰብሽልን ነገር ሁሉ እኔ ሁሉ ሰምቻለሁ። አንቺ ኮፎ ለዚህ ሁሉ ዋጋት ከፍ ያለች ለእኔ የተሰቃየውባት ስቃይ ሁሉ ዋጋት ከፍ ያለች ስትላት አንቺ አንቺ ለምንድነው የናኦል ጥፋት እየሸፈንሽን የምትናገረኝ? ናኦል አይደለ እንደ እያሳቀየሽ ነበረ። ለምን ለምንድነው ጥፋቱ የሸፈናችሁለት አንቺና አደይ? ወይስ ፍቃዳችሁ ሆኖ ነው አለቻት። ማለት ነው አንቺ ዝም በይ እዚ ላይ ያለን ሰቶች ሁላችን ሽጠሽ ለራስ ብቻ ስልትቀሪ ያስበሽ ነበር አይድን ይሁን ተነቅተብሻል ስትላት አንቺ እንደዚ ማለት ይቅርና በቃ አሁን አብረን እንስራ ለናኦል እናት ይዘው ስትላት አፌስ ዜ ብላ ትታትሄደት ማለት ነው። ፍቅር ደግሞ በጣም ፍቅር ፈራች ማለት ነው። በቃ እንደዚህ ካለች ማ አታስቀምጠኝም ማለት ነው ብላ ፈራች። ስራዋ ታወቀባት ማለት ነው። ወዶች ዬ በጣም ተንኮል እየሰራች ስለነበረ በጣም ፈራች፣ እና ለዳውት ና ለባረቁ እንዳያውቁባት ፈርታ ማለት ነው። እንደዚህ ብላ ሸፋፈነችው ማለት ነው። ጥፋቷ ሸፋፈነች ማለት ነው። ዱሽዬ ከዛ ቺ ልዱ ትታት ስትሄድ ወይ ወንድሟ ደግሞ ለምንድነው እንደዚህ የምትሆኑ ስላት ለምንድን ነው እንደዚህ ያደረግሽው? ሲሆኔቴ አላት ማለት ነው። ለምንድን ነው የጠፋሽው? ስላት በቃ አንተና ኤና ለእኔ ጊዜ አትሰጡኝም፣ ለእኔ አትወድኝም፣ ስለዚህ ለዛ ነው የጠፋዋት ብላ መሰጠችው ማለት ነው። እንደዚህ ብላው ትታው ስትቷት ስሄድ በዛ መጠታች አቸው ወራዳ፣ ለካ እንደዚህ ልጅ፣ እኔ እያዘንኩልሽ ነበር። ለካ ሴት ሚያስሸጠሽ ነው እንደዚህ የሆን ምን አስነከተሽ ነው። ና አንቺ ጠበቃ

አዎ ልክ ነህ። ጥፋት አለበት ግን እሱም የራሱ ምክንያት አለበት። እንደዚህ ያደረገበት ምክንያት የራሱ ምክንያት አለበት። እናቱ ሁለት ኩላቱ ተፈል ስላደረጉ እሷ ደግሞ እሱ ደግሞ ለዛ ነው ለእናት ለማሳከል ብሎ እያደረገው ነገር በመካከል ደግሞ ለበር ብሎ ለፍቅረኛው ስለሸጠ ለእሷ እንደዚህ ለማድረግ ነው እንጂ እሱም በጣም ሐዘን ላይ ነው። እናቱ ሙታበታለች ፍቅረኛው ሙተባታለች ስትለው ዳዊት ልብ ተመለሰ ማለት ነው። አዘነ። የምርሽ የናኦል እናት ሙታለች? የምርሽን? ማለት አዎ። አሁንም ሐዘን ላይ ነው አለችው ማለት ነው። እሱም ዳዊትም በጣም አዛኝ ስለሆነ በሌለት በቃ ችግር የለውም ማለ እንደዚ እያናት እያለ ቤዛም ለአደይ ጋ ተከራከርሽንስትነሰጥሽ ማለት ነው ምናምን አለቻት። እሱም እኔ እንደዚህ እንደዚህ አይነት የክብር ማውረድ ነገር አትናገርኝ ብላ በጥፍ መታቻት ማለት ነው። በጥፍ ስትመታት ባረኮ መጣ። ባረኮ እንዴ፣ ምንድን ነው ምኖራችሁ ነው ስላት አይ አየህ ጠፍ በጠፍ መታችን እኮ ስትለው፣ አንቺ ያለው ነገር አልተናገርሽም ከአደ እንደዚያ አይነት ነገር የላትም ስላት፣ ለምንድን ነው ሌላ ጠበቃ የሆነሽለት ብዬሽ ጠይቃት መታችን ያለች ማለት ነው። እንደዛ ስትላት፣ እንደዛ ስትለው ማለት ነው። በቃ ችግር የለውም ነይ ብሎ ይዟት ወጣ ማለት ነው። እዛ ላይ ደግሞ ሌላ ወደ ስራው የሄደ ስለሆነ ምሰራበታቸው ፈለገ በቃ እኔ እሄዳለሁ እየሄድኩ ስለሆነ ወደ ስራዬ አደራ አደይ ፍቅር ቤዛ አደራህን እስከሚመልሳለው እሱም ወንድም ችግር የለውም አይዞ ብሎ ሸኞ ማለት ነው ይሄ ዳይመንድ መመለስ አልሰምም በሩቅ ሲያዩት ተከትለው ትሄዱ ማለት ነው። ተከትለው ትሄዱ ከዛም ደጃፍ ቤቱ ላይ ሲደርስ አንቀው ወደ ኋላ አወደቁት፣ ና አነቁት። ለምንድ ነው እየት አለች? ልድና አድጌት አለው ብሎ ሲያስጨራንቁት ነበር። ስመት ሱም ነበር ዳይመንድ እሱ ይዞት እያለም ለንጉስ ቤት ክፈተው ብሎ በት ከፍቶ ወደ ቤቱ አስገብተው እያስጸለፉ እየመቱት ነበር ማለት ነው። ውዶች ይሄ በክፍል አምሳ አምስት እንዴት አድርገውት ይሆን? ና ገድለውት ይሆን ወይስ እንዴት ነው? ማን ያስገላግላቸው ይሆን? የምን ይሸላቸው ይመጣለው? እስከዛኛው ላይክ፣ ሸር፣ ሰብስክራይብ እያደረጋቸው ጠብቀኝ ውዶች። ይሄ በጣም ወዳቸዋለሁ። አመሰግናለሁ። ባይባይ